ሰላም እንዴት ናችሁ? ውድ የሁሉ ቲዩብስ ቤተሰቦች፣ ይህ ሁሌም ታማኝና ፈጣን መረጃን የምታገኙበት የዩቲዩብ ቻናላችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑን። ዛሬ እንግዲህ ደስ በሚል ዜና አልመጣውም። ዜና እረፍት ነው። ሊቀ ብርሃናት ቆሞስ የኔታ ይባቤ በላይ የመጻሕፍት ትርጓሜ የአቡሻህር የቅኔ መምህር በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በሰሜን ጎጃም ሀገረ ስብከት የክብረ ደናግል ቅዱስ ላሊበላ አንድነት ገዳም አበምኔትና የፈለገ ብርሃን ናዳ ቅድስት ማርያም አስተዳዳሪ መሐዘ አእምሮ የእውቀት ምንጭ የስብከት አደባባይ አሪዮስ ፋጎስ የመንፈስ ቅዱስ መገኛ ጸረአ ጽዮን እንደ ቅዱስ ኤርላቅሊስ የማስተማር እንደ ቅዱስ ቄርሎስ የማመስጠር እንደ ቅዱስ ዮሐንስ አፈወርቅ የመተርጎም እንደ ቅዱስ ላሊበላ ቤተ ክርስቲያንን የማነጽ ጸጋ የተሰጣቸው እኚህ አባት ማረፋቸው ተሰምቷል። የቀብር ስነ ስርዓታቸውን ዛሬ ማክሰኞ ህዳር 23 2018 የሚከናወን መሆኑም ታውቋል።